ሞዴል ብሎኮች ነዋሪዎች በመተባበር የመኖሪያ አካባቢ በማስዋብና በማዘመን የከተማን ገጽታ የሚያጎሉ አዲስ የልማት ምዕራፍ ሆነዋል። የቦሌ መንደሮችም የአዲስ አበባ ውበት መግቢያ በሮች ናቸው። በዚህ መንደርም የሚኖሩ ነዋሪዎች በመተባበር የከተማዋን ድምቀትና ውበት በመንደራቸው በመስራት ማሳየት ችለዋል። እ እደዚህ ላላል በፊት በዚህ መልኩ አልነበረም አካባቢው። አሁን እንደምታዩት ስፖርታዊ እንቅስቃሴ የምናደርግበት የሜዳ የግሪን ኤሪያ እንትኖች ተሰርቶ አሉ። እንደምታዩት እዚህ ላይ ስፖርታዊ እንቅስቃሴዎችን እናደርጋለን። እኛ አዳልት ትልልቆች፣ ማታ ማታ ስፖርታዊ እንቅስቃሴ እናደርጋለን በፕሮግራም። ልጆቻችን ደግሞ የሚገናኙበት የሚጫወቱበት፣ ይጫወታሉ፣ ይገናኛሉ። በዚህ ደስተኞች ነን። ከአራት መቶ ሜትር በላይ እንደምታዩት በኮብልስቶን የተሸፈነ የመንገድ ስራዎችን ሰርተናል። የሚታይ እንትን ነው። የፍሳሽ እንትኖችን ይሄ ዲቾች ተሰርተዋል። ማታ ማታ ከዚህ ከሴኪሪቲ እንትን አኳያ የመብራት እንትን ሶላር ሶላር የመብራት እንትኖችን እንጠቀማለን። የጽዳት አገልግሎቶች አሉ። ሰፈራችን እንደምታዩት አስፈላጊውን እንትኖችን ሁሉ እያደረግን ነውና እኛም በግልም እንደ ማህበረሰብም አሁን የተሻለ የተሻለን ግንኙነቶች አሉን። ትውቆች አሉን። በማህበራዊ እንትኖች እንገናኛለን እና ምንም ግልጽ ነው በጣም ከፍተኛ ልዩነት ነው ያለው በ13 ተቋማት ናቸው በዚህ የንቅናቄ አጀንዳ ዙሪያ ክለስተር ያደረጉት እነዚህ በሙሉ በየራሳቸው ኮንትሪቢሽን ያላቸው ናቸው ሜይንሊ ግን እንደ ስራ አስኪያጅ ተጠሪ የሆኑ ተቋማት የሰሯቸው ስራዎች አሉ ከዚህ አንጻር በሁሉም በእነዚህ ሞዴል የምንላቸው አካባቢዎችም በሌሎችም የከተማ አካባቢዎች ላይ የጎርፍ መከላከያ ግንቦችን የመገንባት ለጎርፍ አጋላጭ ሆኑ የተዘጉ የጎርፍ መፋሰሻ መሰረተ ልማቶችን የማጽዳት ማንሆሎችን የማጽዳት ሌሎችም አደጋ የሚያጋልጡ ጉዳዮች ካሉ ክሊር የማድረግ ነው ከአካባቢ አንጻርም ያለውን በምናይበት ጊዜ አካባቢ ጥበቃ እንግዲህ ከጽዳት ጋር ተለያይቶ የሚሄድ አይደለም። ወንዝ ዳርቻዎቻችንን ከመጠበቅም አንጻር ወደ 36 ኪሎ ሜትር አካባቢ የሚጠጋ ወንዝ ዳርቻዎቻችንን አጽድተናል፣ ከብክለት ተከላክለናል። ከዚህ በፊት በጎ ወጥ መንገድ ታይዞ የነበሩ ፍሳሾችን እንዲቋረጡ አድርገናል። በክረምት ንቅናቄም የአረንጓዴ አሻራ ንቅናቄም በእነዚህ ቦታዎች ላይ የዛፍ ችግኝ ተከላ ስራ እንዲከናወን አድርገናል። ዛሬ አዲስ አበባ መንገዶቿ ብቻ አይደለም ብሎኮቿ የመኖሪያ መንደሮቿ ውበት እየተላበሱ ይገኛሉ። ይህ የመኖሪያ አካባቢን የማዘመንና የማስዋብ ለውጦች የመጡት መነሻቸው የህብረተሰብ በትብብር መስራት ብሎም የመንግስት ክትትልና አጋርነት ድምር ውጤት ነው። በውበት ውስጥ መኖር፣ በመናፈሻ ውስጥ መኖር ትንሽ ትንሽ ነገር ከእኛ የሚጠበቀው ከዛ ያ ያድም ከኛ ትንሽ ትንሽ ነገር ካዋጣን ጉልበታችንንም ገንዘባችንንም ወይም ደሞ በሪሶርስ ካዋጣን ብዙ ነገር መገንባት እንችላለን፣ ብዙ ነገር መቀየር እንችላለን። ትልቅ ምኞት ነው ያለኝ በውስጤ ያው ሰው በአካባቢው ስለሚወሰን እንጂ ሌላውንም አካባቢ እንደ ሀገር ማልማት ብንችል ብዬ ልቤ ይናፍቃል። ደስ ይልሻል። አሁን ስራዬ ብለን እኔ አሁን ከተማ ወጥቼ ዝም ብዬ መንገዱን አይቼ መመለስ ራሱ በጣም ነው የሚያስደስተኝ።